እን እንዴ የገረመኝ የአብርሽ መውደቅ ነው እንጂ አብርሽ ምን ሆነው ነው የወደቀው? ረባ አለኮ እንዴ። እና የተወደድክ እንደሆነ አፈቅርሃለሁኝ፣ ወደሃለሁኝ ያለች እንደሆነ እንደዚህ እራስን ስትል የምትወድቅበት ጉዳይ ምንድን ነው? እረ አብርሽ ይደብራል። ወንድ ልጅ አይደለህ እንዴ ወንድ ልጅ ኮነ እና በዚህ መልኩ መውደቅ ማለት ምንድነው? እኔ ግርም ነው ያለኝ። እናንተ ነገር ግን የእውነት ነው ወይንስ የውሸት ነው? አልገባኝም። የእነ ሩታ ህይወት፣ የሩታና ያብርሽ ህይወት እኔ አልገባኝም። የእውነት ነው የውሸት ነው? እሷ በእናቷ ቤት እያለቃቀሰች እና ውሳኔ እየሰጠች ነው ያለችው፣ እሱ ደግሞ በሌላ ቦታ ከሌላ ሴት ጋር ወደድኩሽ፣ ወደድኩህ፣ አንተ እኔ አልወድሽም፣ እኔ አልፈልግሽም በቃ ምናምን የሚለውን ህይወት ነው ያሉት። ሁሉንም ነገር ትተህ ሩታን ይቅርታ ጠይቀህ በቃ ቤተሰቧን ሙሉ ይቅርታ ጠይቀህ ሚስትህን ቤት ውስጥ አስገብተህ ቤታችሁ ሆናችሁ፣ ሩታን ብትሆኚ በቃ ሁሉንም ነገር ትተሽ እናትነት፣ አሁን እንግዲህ ልጅ ደግሞ የእናትም የአባትን ፍቅር አግኝቶ እንዲያድግ መሆን አለበት። ሁሉንም ነገር ትተው ቢታረቁና እቤታቸው ቢኖሩ ደስ የሚል ህይወት ነው። በቃ ሌላውን ህይወት ውት አድርገው አሁን አብርሽን ሌሎቹ ሴቶች እንወድሃለን፣ እንፈቅረሃለን፣ እኔ እንደዚህ አደርግሃለሁ ምናምን የሚሉት ነገር እያስታውቅባችኋል። አብርሽ እንግዲህ ባለ ንብረት እየሆነ ነው፣ ሀብታም እየሆነ ነው። በቃ ሀብታምን ወንድ ደግሞ ማንም ይፈልገዋል አይደለም። እያችም ተነስታ እወድሃለሁ አብርሽ፣ አብርሽ እንደዚህ አደርግሃለሁ እሱ ደግሞ አይፈልጋችሁ። እኔ የሚገርመኝ ደግሞ ወንድ ልጅ አንገቱን በደፋበት ሰዓት ሴት ልጅ ደግሞ እፍረት የሌለበት ሰዓት ላይ መድረሳችን በጣም ያሳዝናል። ሄርሜላ በዚህ መልኩ እኔ እንጃ እንደዚህ ድንበር ማለፍሽ በጣም ያስጠላል። ከአሁን በፊትም ተናግሯ በሌላው ቪዲዮ ላይ ሄርሜላ አልፈልግሽም፣ እኔ እሩታን ነው የምወደውና የማፈቅረው እሩታ ጋር መኖር ነው የምፈልገው ብሎ ተናግሮ ነበረ። ሁለተኛ ደግሞ መታ እኔ አብርሽ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው። ከዚያም እሱ ራሱን ስትወረባለ ወደቀ። ብዙ ተከራከሩ። እሺ ወንድ ጓደኞች ደግሞ ወንድ ጓደኞቹ ደግሞ ሄርሜላ እኮ በቃ በጣም የምትወድህ ናት። በህይወት ውስጥም አብራችሁ ብትኖሩም በቃ ደስተኛ ሆናችሁ ነው የምትኖሩት። እናምን በቃ እሱን ይሞሉታል። በሰው ትዳር ውስጥ አትግቡ። እንዲያውም ከሩታ ጋር ተስማምቶ ልጁን ቢያሳድግ ነው እንጂ መምከር ያለባችሁ። እንደገና ከሌላ ሴት ጋር ኑሮ መስርተህ ኑር ምናምን አይባልም፣ ጓደኞቹን ብትሆኑ ማለት ነው። ደግ አረገ። እኔ ያስጠላኝ እራሱን ስቶ መውደቁ ነው እንጂ፣ አልፈልግም ብሎ መቆጣቱና መናደዱ ምንም አይደለም። የሚፈልገው ሩታን እስከሆነ ድረስ፣ ያው በሩታ ላይ ብዙ ነገር አድርጎባታል፣ ብዙ ነገር በድሏታል። ቢሆንም ዞሮ ዞሮ ከሩታ ጋር አይለያዩም ሁለቱም ሩታም ሆነች እሱም ሆነ እልም ያለ ጠቢጣሉ እና ማለት ነው። ሩታና አብርሽ እንደገና መልሰው ደግሞ ይቅርታ ይቅርታ ተባብለናል ብለው ደግሞ አብረው ይሆናሉ፣ ይሳቃሉ፣ ይጨዋታሉ፣ ምን ይላሉ። ከዚያ ደግሞ ተጣላን ይላሉ። እንዲያው ግራ ግብት አደረጋችሁን እኮ። አረ ግራ አጋባችሁን። እንዲህ አይነት ብጭርቅርቅ ያለ ነገር ግን በትዳራችሁ መካከል ምን አይነት ንፋስ ነው የተነፈሰባችሁ? እኔ እኮ የሩታና የአብርሽ ህይወት ማለት ነው በጣም ደስ የሚል ነበር፣ መጀመሪያ ላይ ስናየው። ከዚያም በኋላ ቤት ገዙ፣ መኪና ገዙ፣ ብዙ ነገሮች አደረጉ፣ አደጉ፣ እየተለወጡ እየመጡ እያለ ሰርግ ተደገሰ፣ ዱባይ ሄዱ፣ ምናምን ከዚያ መልስ ነው እንግዲህ ብጥብጥ። ከዚያም በፊት ይጣላሉ፣ እርግጥ ግን የዛም በፊት ጠብ ምንም ብዙም አይደለም። ከአሁን ነው በቃ የጠነከረ የጠነከረ ከሰርጎ ወዲህ ምንም አይነት ሰላም የላቸውም። ሩታም እርጉዝነኛ አለች አረገዘች ተረግዞ ተወለደ ልጁ ዘጠኝ ወር ሆነው። በቃ ዘጠኝ ወር ሙሉ ሲጣሉ ነበረ፣ ምንም ሰላም በሌለበት እንዲሁ ስታለቅስ ነበረ። ሩታም የለቅሶ ኑሮ እየኖረች ነበረ እና ያሳዝና። እንዲህ አይነት ህይወት በጣም ነው የሚያሳዝነው። የሰው ልጅ በህይወቱ ደስተኛ ሆኖ አብሮ ትስቆ ተሳስቆ ሲኖር ነው እንጂ እኔ እንደዚህ አይነት ነገር በጣም ነው የሚያስጠላው፣ ማለት ነውና እስራኤልም በዛው እየተከታተላችሁ። በነገራችን ላይ ጌማት እንዴት እንደሚሰራ ሁሉን ነገር ያው ተቀምጦላችኋል፣ በእይታ ማለት ነውና፣ ይሄን የመሰለ ሙያ እንግዲህ ሀይላንዳችንን እንደዚህ እናደርግና ይጡን ሀይላንድ ውስጥ እናስገባለን ማለት ነው እና ሙያ ተማሩ። ሙያ መልክ ዘጠኝ ሙያ ከጎረቤቴ ነው። ይሄን ይመስላል። አያችሁት፣ የትም ቦታ ሆነን ይሄንን መስራት እንችላለን። እንደዚህ እና በዛውም እነሱን አለፍ አለፍ ልበልባቸው ብዬ ነው። እንደዚህ እናደርግና እናስተካክለዋለን። እና ማላቹ አለውኝ። ሞቅ ደመቅ ያለ ኑሮና ትዳር ሲታይ አንዳንድ ሰው በቃ በሰው ውስጥ ውስጥ እየገቡ የሚያንበጫርቁትን ሰዎች እኛም በእኛም ላይ እንዳይመጣብን አላህ ይጠብቀን። በምንወደው እና በምናከብረው ትዳራችን ላይ ሰው እንዳይገባብን፣ ምቀኛ እንዳይገባብን በቃ አላህ ይጠብቃችሁ ይጠብቀን ነው የሚባለው። ሌላው ነገር ሴቶች ደግሞ አፈር ብትሉ ትንሽ አፈር በሉ። ኧረ ሴቶች አፈር በሉ። እኔ የሚለው ነገር እኔ ሴት ልጅ እንደዚህ አይናውጣ የምትሆንበት ጊዜ አልገባኝም እ ስነ ስርዓት ቢኖር ጥሩ ነው። በጣም ምን እንጃ ይደብራል። እንደዚህ አይነት ነገር እራሱ ጌማቱ ማለት ነው። ቅርጾን ይዞ ነው ድቡልቡል ልብላ የምትቀመጥልን አሪፍ ነው የሚሆንልን ማለት ነው። ያው ባያ ፈጥንም አሪፍ ነው። ፍጥነት ግን የለውም። መቀሱ ግን አዲስ ነው። ለዚሁ ብሎ የተገዛ መቀስ አዲስ መቀስ መሆን አለበት። ይህ ዝም ብለን ምናምን ስንቆርጥበት የኖር ነው አሮጌ ነገር ለምግብ አታርጉ ማለት ነው። ሌላው ነገር አልገባኝም እኔ። መቀሱን ዘይት ነካ እናደርገዋለን፣ የሆነ እንትን ነገር እንዳይዝብን ሊጡን እንዳይዘው ማለት ነው። ውሃ ነከር ያ ማነው ዘይቱ ላይ ነከር እያደረግን እንቆርጣለን። ይሄን ይመስላል። ያው ጌማት እንግዲህ ይህን ነው የሚመስለው። በጣም ቡኒ ከሆነ በኋላ ደግሞ ስታበስሉት በኋላ ላይ ጥቁርቁር ነገር ነው የሚለው። አሁን እኔ በጣም ሳይበስል ነው በጣም ቡኒ ሳይሆን ነው ያወጣሁት። እያመረ ነው የሚሄደው መጨረሻ ላይ ማለት ነው። ያው ጌማት እንግዲህ ካንድ በኩል ነጭ፣ ካንድ በኩል ምናምን ዝጉርጉር ነው የሚሆነው። አንዳንድ ጊዜ በደንብ ገልበጥ ገልበጥ ካላደረግነው ቶሎ ቶሎ እንደዚህ ነው። በዚህ መልኩ ደግሞ ተነከረ ማለት ነው፣ ሁሉም መዳረስ አለበት። አያችሁ አሁን እንደገና ምን የመሰለ ያመረ ሆነ። በጣም ተስተካክሎ የበሰለ መልክ ስጠኝ እንጂ ሙያ ተጎረቤቴ ነው። እንግዲህ አንዳንድ ነገሮችን ስናይ የማር ውስጥ ነው። እንግዲህ እንደዚህ የተደረገው ከላይ ከማፍሰስ እንደዚህ ንክር ማድረግ ይሻላል። በሳህን ላይ አድርጎ ከላይም ደግሞ በመጠኗ ፈሰስ ፈሰስ ማድረግ ይቻላል። እንግዲህ የኔ ሰዎች እንደዚህ ስለሚፈልጉ ነው፣ እንደዚህ ነው የምተደረጊ ስላሉኝ ነው ማሩ ውስጥ ንክር አድርጌ ውጥተና ያደረኩት። ከዚያም በኋላ እያነሱ ይበላሉ ማለት ነው። ስናፈሳው አንድኛው ነክቶት አንድኛው አይነካውም ዝም ብሎ የሆነ ቡራቡሬ ነገር ስለሚሆን እንደዚያ ነው። በቃ ይህን የመሰለ ጌማ ተሰራ ማለት ነው። በጣም ደስ የሚል በጣም ቅርጹን የጠበቀ ድቡልቡል ያለ በቃ